አስራ አራተኛ ላይ የኑፋቄ ስብከት ያስተማሩ ሊቃነ ጳጳሳት ጉዳይ ነው። አቡነ ገብርኤል፣ አቡነ ፊሊጶስ እና አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ናቸው። አቡነ በርናባስ ባላህያው ማለት ነው ያህያ ውዝግብ የፈጠሩት ማለት ነው። ከዛ ያለፈ ግን ከባድ የሆነ ኑፋቄ ያለባቸው እሳቸው እንዲያውም በተለይ በነገረ ክርስቶስ ዙሪያም ተከራከ ከሲኖዶሱም ከሊቃውንት ጉባኤም አለው የሚል መቶ ይከራከረኝ እንደዚሁ ነው ማምነው ማምንበት ነው ብለው ነበር አሉ። በኋላ እንግዲህ በሽምግልና በማግባባት ነው ይመስለኛል፣ ይቅርታ እንዲጠይቁ ተደርገዋል። እነዚህ ሶስቱ አባቶች ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስን እና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩትና የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ከዚህ በፊት ተምረው እና የሚያምኑት ከሆነ የተማሩት እንደሆነ በማመናቸው ነው የሚለው በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረም እና በማስተካከል ርቱዕ የሆነውን የቤተክርስቲያናችንን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤ ይወስናል እና ትምህርት እንዲሰጡ ግን ይሄን በማለቴ እንደ ዮናታን እንደ ፓስተር ዮናታን ከዚህ በፊት ጌታችን ክብር ይግባውና ከመቤታችን ስጋ አልነሳም ብዬ ነበረ፣ አሁን ግን ሳስበው ነስቷል፣ ተሳስቼ ነበረ ብሎ እንዳረመው ማለት። ስለዚህ እንዲህ እንዲህ ብዬ ነበረ፣ ይሄ ስህተት ነው፣ እንደዚህ እንደዚህ ነው ብሎ የሚናገሩት ትምህርት እንዲሰጡ ሲባል ወይስ መጥተው ዛሬ የምንማማረው ብሎ እጅግ እንደተለመደው ጊዜ ነው የሚናገሩት የሚለው እንግዲህ ማመናቸውን አለማመናቸውን የሚገልጽ ነው ግን በዚህ ሁኔታም ይወጣላቸዋል ብዬ አላስብም። አቡነ በርናባስ ከ1990ዎቹ ጀምሮ የኖሩበት ነው፣ መረጃዎችን ማቅረብ እንችላለን። እነዚህ ሁለት ጉዳዮች ናቸው። አቡነ ገብርኤልም በርናባስም፣ እና አቡነ ፊልጶስም ይቅርታ ጠይቀዋል ነው እንደገና የስህተት ያስተማሩትን ትምህርት በቴሌቪዥን ቀርበው ትክክለኛ ርቱ የሆነውን ያስተምራሉ። በኦርቶዶክሳዊ አስተምሮ እንዲህ ያለ የአስተምሮ ኑፋቄ ያሳየ ሰው መሰረታዊ የሆነ ነገር ሃይማኖት ተፋልሶ ነው እና እንዲህ ያለው ጉዳይ በሲኖዶስ አጀንዳ ሆኖ ሲቀርብ ምን አይነት ውሳኔ ነው የሚጠበቀው? በቀደምት የአባቶቻችን ጉባኤ በኒቅያ ጉባኤ ቢቀርብ፣ በኤፌሶ ጉባኤ ቢቀርብ፣ በቁስጥንጥንያ ጉባኤ ቢቀርብ ወይም ደግሞ በሐዋርያት ጉባኤ ቢቀርብ ምን አይነት ውሳኔ ነው የሚወሰንበት በቤተ ክርስቲያን ቀኖና መሰረት ምን እንጠብቅ? የሃይማኖት ተፋልሶ፣ የግብረገብነት ጉድለትም ክህነትን፣ ጵጵስናን የሚያስነቅፍ የሚያስይዝ ከጵጵስና ወይም ከቅስና የሚያሽሩ ጉዳዮች ናቸው። እነዚህ በሐዋርያት ቀኖና መጻሕፍት ውስጥም በሊቃውንት ቀኖና መጻሕፍት ውስጥም በግልጥ የተቀመጡ ስርዓቶች ናቸው። ቅድም ለመናገር ሞክሬ የነበረ ማንም ወደ ክህነት ሲመጣ ተገዶ ታስሮ ትፈልጋለህ ተብሎ አይደለም የመጣው ሁሉም ወዶ ፈቅዶ ለነፍሴ ዋጋ አገኝበታለሁ ብሎ ሃይማኖቱን ለመኖር ወዶ የገባበት ህይወት ነው። የክህነት ህይወት፣ የበብስና የመንኩስና ህይወት ጠሪው መንፈስ ቅዱስ እንደሆነ ብናምንም ማለት ነው በእኛ በማንመረምረው መንገድ መንፈስ ቅዱስ ጠርቷል። ነገር ግን የእኛ ፍላጎትም አለበት፣ ምክንያቱም ነፃ ፈቃድ ኖሮን የተፈጠርን ፍጥረቶች ነን። ይህንን ማመን ይገባናል። እና ስለዚህ ሰው ማለት በክህነት በመምህርነት በቅስና በየትኛውም ቤተክርስቲያን ደረጃ ማዕረግ ይሁን ያለ ሰው የተሾመበትን የተሸለመበትን ከመንፈስ ቅዱስ የተቀበለውን አደራ ከራስ ነው የሚጀምረው የሃይማኖት ጽሩይነት የስነ ምግባር የግብር ጽሩይነት ይዞ ካልተገኘ ካልታመነ፣ ክህነቱን ክህነት አይደለም፣ ጵጵስናው ጵጵስና፣ ምንኩስናው ምንኩስና አይደለም። ስለዚህ ስርዓት መጠበቅ ይገባል። ይህንን ስርዓት ደግሞ ቤተ ክርስቲያን ኃላፊነት የሰጠችው የመንፈስ ቅዱስ አደራ ያለበት አካል ያው ዋናው ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ መጠበቅ መፈፀም ማስፈፀም ይጠበቅበታል። ይህንን እንጠብቃለን እንጂ ሰው በየራሱ እያንዳንዱ አማኝ በየራሱ የፍርድ ውሳኔ አቅርብ ቢባል እንደ አቃቤ ሕግ የውሳኔ ሀሳብ አቅርብ ቢባል የተለያየ ፍርድ አለው ለራሱ የሚወስደው። ለቤተክርስቲያኑ ከመቅናት ለሃይማኖቱ ከመቅናት የተነሳ ምናልባት በእሳት ይቃጠል የሚልም ሊኖር ይችላል። በድንጋይ ወገር የሚልም ሊኖር ይችላል። ወይ ደግሞ ከሹመቱ ይሻር የሚልም ደግሞ ሊኖር ይችላል። ግን የትኛውም ይሁን የት ሰው በጠፋው መጠን መንፈሳዊ ቅጣት ቢቀጣ እሱም ስርየተ ኃጢአት የሚያገኝበት ነው። በደሉ እንዳይታሰብበት የሚያደርግ ቤተክርስቲያንና ሃይማኖትንም የሚጠብቅ ነው። ሃይማኖተኞችንም ደግሞ አይምሯቸውን የሚያሳርፍ የሚያረጋጋ ነው። ይህንን ማድረግ በዳኝነት ወንበር ለተቀመጡ ሁሉ ይቻላል፣ ይገባል፣ ያስፈልጋል። አይ አንፈርድም፣ አንወስንም ካሉ የሀርያትን አሰር አልተከተሉም ማለት ነው። ዳኞች ወይም ሹማምንት ፈራጆች የሀርያት እኮ በሸንጎ መካከል አቁመው በዚህ ስም እንዳታስተምሩ ከለከል ናችሁ፣ አሁን እናንተ ግን ኢየሩሳሌምን ሞላችኋት ብለው ሲወቅሷቸው የምንድን ነው የመለሱላቸው? ይሄ የሰንን ለእግዚአብሔር የምናድለው ለሰው ለሰው ከምናደላ ለእግዚአብሔር ብናደላ ይሻለናል ነው። ግርፋቱንም እንቀበላለን እስራቱንም እንቀበላለን የምታደርጉትን አድርጉ የምታመጡትን እኛ ግን ለእግዚአብሔር ነው የምናደለው ብለዋል። መኖክሴ ማለት መከራ ለመቀበል የተዘጋጀ ማለት ነው እኮ እንኳን በትልልቅ ደረጃ ያሉት ሰዎች፣ ገና ወጣኒም የሆነ አንገቱን ለስለት ደረቱን ለጦር ለመስጠት ወደ ኋላ የማይል የማያፈገፍግበት ሕይወት ውስጥ ነው የገባው። ስለዚህ እንዲህ አይነት መከራ ይገጥመናል፣ እንሰደዳለን፣ በወጣንበት እንቀራለን፣ ፓስፖርት እንነጠቃለን፣ ቤት ይፈርስብናል፣ መታወቂያ እንከለከላለን፣ ወዘተ በሚል ተራ ምድራዊ ምክንያት ምእመኑን ከማይወጣኔ ምእመን ምእመን ብሎ በትልቁ መናገር አይገባም። ገና ጀማሪ ምእመን በማይገኝበት ደረጃ ወርዶ ዝቅ ብሎ መገኘት በእውነት የሚገባ አይደለም። ታላቅ ቤተክርስቲያን ናት የተሸከምናት የተቀበልናት ለትውልድ እንድናሳልፋት አደራ የተቀበልንባት። ስለዚህ እችን ታላቅ ቤተክርስቲያን ታላቅ ስራ፣ ታላቅ ተግባር ፈጽመን ሰርተን መገኘት መቻል አለብን። ስለዚህ እኔ እንደው መቸኮል እንዳይሆንብኝ ድፍረትም እንዳይሆንብኝ እንጂ መቼም ከመቤታችን የምናስበልጠው የምናስቀድመው ጉዳይ የለም። ስለመቤታችን ከምታስተምር ከምትሰብክ በሚገባት መጠን ከምታከብር ቤተክርስቲያናችን ኦርቶዶክስ ቤተክርስቲያችን በላይ የሚሆንብን ነገር የለም። መንግስት የራሱ ስልጣን የራሱ ስራ የራሱ ኃላፊነት አለው። በሀገር ውስጥ መቶ ሃይማኖት ሊኖር ይችላል። እንኳን ዲሞክራቲክ ነኝ የሚል መንግስት ጨቋኝ መንግስትም ቢሆን እንደ ባህልህ እንደ ስርዓትህ አኖረሃለው ገብረህ ኑርህ ለህግ ለኔ ተገዛ ብሎ ነው አዋጅ የሚነግረው። ስለዚህ በኢትዮጵያ ውስጥም ቆጥረን የማንዘልቃቸው ሃይማኖት እና ሃይማኖት የሚመስሉ ነገሮች አሉ። የኢትዮጵያ ኦርቶዶክስ ብቻ ጥፋተኛ ሆና ዝም ብላ መኮርኮም የለባትም። የመኮርኮም ስልጣንም ለማንም ሹም አልተሰጠም። አክብሮ መኖር ተገቢ ነው። ምናልባት ሃይማኖቱ ላይሆን ይችላል ያ ሹም፣ ነገር ግን በሃይማኖታችሁ በስርዓታችሁ ኑሩ ብሎ ነፃነታቸውን መብታቸውን ማክበር እንጂ ጣልቃ መግባት ይሄ በእውነት የእንትኑ ሲገለበጥ ታሪኩ ማለት የታሪክ ዘመኑ ሲገለበጥ፣ ለዛሬ ተደረገለት ተብሎ ለሚታሰበው ህዝብ የነገ መከራ ሆኖ ነው የሚጠብቀው። ቀደም ሲሉ የነበረው የኢትዮጵያ ነገስታት የቤተክርስቲያን እኮ የበላይ ጠባቂዎች ተብሎ ተሾሙ ነበረ። በቤተክርስቲያን አንደበት ለምሳሌ ኃይለ ስላሴ ቀዳማዊ አፄ ኃይለ ስላሴ ከፓትሪያርኩ በላይ ከአቡነ ባስልዮስ በላይ የቤተክርስቲያኒቱ የበላይ ጠባቂ ተብለው ነበረ። ነገር ግን ይህን ያህል ሃይማኖተኛ ቢሆኑም እንኳን በእስልምና ቤት ውስጥ ገብተው ጣታቸውን አስገብተው ገሌ ይሾም ይሻር ይሄን በሉ ይሄን አትበሉ ብለው አያውቁም በታሪክ አላነበብንም አልሰማንም ከዛ በፊት የነበሩትም ነገስታት ሁሉም በሃይማኖቱ ይደር ሀገሬ ጋራ ናት ሃይማኖት የግል ነው ብለው አይደለም እንደ አውጀው ሁሉም በሰላም በነፃነት የኖረው ይሄንን ማስቀጠል ነው የሚሻለው እንጂ ዛሬ ጊዜ አመቸኝ ብሎ ይሄችን ቤት ቢጠቀጥቋት ቢረግጧት ጊዜ ማለፉ አይቀርም እኮ ሰው ዝም ብሎ የአርባ ዓመት ወጣት እንደሆነ አይኖርም የሀምሳ ዓመት ጎልማሳ እንደሆነ አይኖርም። ከጥቂት ዓመታት በኋላ እርጅና ሲመጣ ሁሉ ነገር ይገለባበጣል። በተራ ዛሬ የተደረገላቸው ነገ ይደረግባቸዋል። ስለዚህ መጥፎ ነገር ማቆየት ስለሆነ የመንግስት ባለስልጣኖች ሹማምንት፣ ነገሩን በሰላምና በፍቅር ውስጥ ሳይገቡ ጣታቸውን ሳያስገቡ የሁሉንም መብት የእስልምናውንም በእስልምናው የፕሮቴስታንቱንም በፕሮቴስታንቱ የኦርቶዶክሱንም እንደ ኦርቶዶክስነቱ በስርዓቱ በህጉ ተከባብሮ እንዲኖር ማድረግ ነው። ማስተናበር ማስተናገድ ነው ያለባቸው እንጂ ተመቸን ብሎ የየትኛውም ውስጥ ጣት ማስገባት ተገቢ አይደለም ባይነት። ስለዚህ ቤተክርስቲያናችን ይሄ የሃይማኖት ጥሰት ነው ምንድን ነው የሚለው ይበጽ ሆሙ ጽላሎተ መንፈስ ቅዱስ ለዛ አርኮሱ ዜና ለዘቀደሳ መንፈስ ቅዱስ፣ መንፈስ ቅዱስ የቀደሳትን ድንግል ማርያም ዜናዋን ያረከሱ ሰዎች የመንፈስ ቅዱስ ጥላ አያድርባቸውም ተብሏል። የእመቤታችን ወላዲት አምላክነት የድነት ምክንያት መሆን፣ የአምላክ እናት መሆን፣ አማላጅ መሆን፣ ክብርት መሆን፣ ከፍጡራን ሁሉ በላይ መሆን የማያምን ሰው ይህን ሁሉ ጸጋ የሰጣት መንፈስ ቅዱስ የካደ ስለሆነ ቅስና እንዴት ሊኖረው ይችላል? ሰዎች ሰተናሃል ቢሉት፣ ወረቀት ቢጽፉለት መንፈስ ቅዱስ ከሻረው እኮ የለም። ስለዚህ መንፈስ ቅዱስ ያላደረበት ሰው ውሃውን ቢባርከውም ጸበላ አይሆንለትም፣ አጠመኩ ቢልም ልጅነት አያሰጥም ትብስቱን ወይኑን ባረኩት ቢልም ስጋ እና ደም ሆኖ አይለወጥለትም። ስለዚህ እንዲህ ያለ ሰው ለቤተ ክርስቲያን ሐዋርያም፣ አገልጋይም ካህንም ሊሆናት አይገባም። ጨክ ነው የሚገባውን ሥርዓት። ወይ ገዳም ገብተ በጽሙና ይሄን ያህል ዘመን በቀኖና አሳልፍ ማለት አለባቸው፣ በጾም በጸሎት አለ። በለዚያ ደግሞ አይ አብሬያችሁ መኖር አልፈልግም ካለ ደግሞ የራሱን እምነት የራሱን ትምህርት የሚያቋም ማቆም የሚፈልግ ሰው ካለ መብቱ ነው፣ አለም የዲሞክራሲ ናት። ማንም የመሰለውን ሃይማኖት ማራመድ ይችላል፣ መፍጠር ይችላል፣ መድፋት ይችላል፣ ወጣ ብሎ የራሱን ጎጆ ማቆም ይችላል። ይሄንን መብት ቤተክርስቲያን የምትነፍ የምትከለክል አይመስለኝም። ይሄ መሆን አለበት፣ ይሄ ይሄን ጠብቃለሁ በበኩሌ። ስለዚህ አሁንም የሚጠይቁት ይቅርታ ምን አይነት ነው ነው? አባቶቻችን ሶስት መቶ አስራ ስምንቱ ሊቃውንት እኮ አሬዎስን ቁጭ አድርገው ከሞገቱት በኋላ ትምህርታችሁን በእናንተ በምታምኑት አምናለሁኝ፣ ተሳስቻለሁኝ፣ ተመልሻለሁኝ ብሎ ወልድ ፍጡር ነው ያለውን አስተምህሮ ወልድ የባህሪ አምላክ ነው ብሎ ሲያምን ነው፣ ባመንበት ሰዓት ነው ሊቀበሉት የነበረው ማለት ይቀበሉት የነበር በኋላ እግዚአብሔር መንፈስ ቅዱስ ሚስጢሩን ባይገልጽበት ኖሮ ማለት የዚህ ሰው አስተምህሮ አባቶችን በአንደበት ብቻ በልቡ የልቡን በውስጥ ይዞ በአንደበት ብቻ ተመልሻለሁ በማለት ይቅርታ ለመጠየቅ ሙከራ ለመመለስ ሙከራ አድርጎ ነበር፣ ነገር ግን አልሆነም። በአንደበት ለመመለስ ይቅርታ ለመጠየቅ ከሆነ ትናንትና ይቅርታ ጠየቀዋል ለአንደበት ይቅርታ ማለት ነው ስለ ይቅርታው ምን አይነት ይቅርታ ነው በደንብ መጤን አለበት ሰው በይቅርታ አይመለስ አይባልም የሃይማኖት ሕፀፅ መናገር ብቻ አይደለም በዚህ በተናገሩ ቃል ብዙ ነፍሳት ሙተዋል ብዙ ነፍስ ገለዋል በጣም ብዙ ሰው ጠፍቷል በሰዓቱ ይህን ትምህርት ሲያስተምሩ ጉባኤውን ሲከታተሉ የነበሩ ምእመናን በአድናቆት በአግራሞት ጭንቅላታቸውን በመነቅነቅ ነበር። በቃ ውስጣቸው ሀሴት እየሰማው ነበረ። ሲሰሟቸው የነበሩ ጭንቅላታቸው እየነቀነቁ ቪዲዮውን ስንመለከተው ማለት ይሄ ማለት እውነተኛ አባታችን ትክክለኛ አስተምሩ አስተምረዋል ብለው እሳቤ ነበራቸው፣ ግንዛቤ ነበራቸው ማለት ነው። እዛ የነበሩ ነፍሳት ለዚህ ቤተክርስቲያን ምን ክሰዋት፣ ምን አድርግለዋል ምን አድርገው ነው ይቅርታ የሚጠይቁት? ይቅርታ ግድ ነው። በይቅርታ ቤተክርስቲያን አልቀበልም አትልም። አንደኛ የሃይማኖት ጸጽ ነው። ቀኖና ቤተክርስቲያን አይደለም የጣሱት ሃይማኖቱን የሻረ ሰው ከነ ክህነቱ ይቅርታ ጠይቆ ከነ ክህነቱ ነው የሚመለሰው፣ ከነ ጵጵስናው ነው የሚመለሰው። ያንን ለነሱ፣ ለራሳቸው ለሚመለከታቸው አካላት እንተዋለን ራሱ ቀኖና ቤተክርስቲያን ፍትሐ መንፈሳዊ ስለሚናገር ማለት እንዲሁ ዝም ብሎ አይ በቃ በድያለሁ አጥፍቻለሁ ይቅርታ አድርጉልኝ ተብሎ ብቻ እንትን በይቅርታ ሊደረግ የሚገባ ጉዳይ አይደለም። በደንብ አድርጎ በቃ አጥፍቻለሁ፣ ይህ ስህተት ነው፣ የምንፍቅና ትምህርት የክደት ትምህርት ማስተማሬ ስህተት ነው ብለው ካመ ወደፊት እንመጣበታለን ስለተባለ ነው እንጂ የእመቤታችን ጉዳይ ብቻ አይደለም ነገረ ክርስቶስ ላይ ክርስቶስ አስታራቂያችን ነው፣ ዛሬም ያስታርቅ፣ ያለ ክርስቶስ አስታራቂ የለም እያሉ ሲናገሩ ነበር። ስለዚህ ይሄ ጉዳይ በደንብ አድርጎ ሊታይ፣ ሊመረመር፣ ሊፈተሽ የሚገባ ጉዳይ ጉዳይ ነው።